ዛሬ ከመሸ ምንጣፍ ወረደልኝ። ለአረፋ ብንለምን ብንለምን ያልገቡልን እቃዎች ገቡ ማለት ነው። ወይኔ ምንጣፍ! እንዴት ከገቡልኝ ምንጣፎች ውስጥ ይሄ እንዴት እንደሚያምር እዩትማ! በፈጣሪ ስም፣ በፈጣሪ ስም ዋጋው አርባ ሺ ብር ነው። ሶስት በአራት ነው። በፈጣሪ ስም አያምርም ወይ? በፈጣሪ ፈጣሪ ሆይ በህልምሽ ነው። በላይ ኡፍ ኡፍ ኡፍ። ከለሩ ወድጆ ልሞት፣ እዩትማ! አያስደነግጥም በመድኃኒዓለም! ይሄ ራሱ ቀይ ዶቃ ይሄኮ ነው፣ መሀሉ እኮ ነው ዲዛይኑ ማለት ነው። ወይ እኔ ጉዴ! ነው ምንጣፍ ገባላችሁ። ይሄኛው ሰማያዊው።